ለበለማት ተነሽ፣ አንቺ ሌባ ገብቷል እኮ። እሷ ቡዳ ነች እኮ። ተመስገን ብላለች፣ እኛ ቤት ሌባ መግባቱ ራሱ ትልቅ ብላለች። ተነሽ፣ ጫማ እየለካ ነው ሌባ። ደረስን፣ አልተደገሰም ግን አልተደገሰም ማለት በዓል እኮ ነው

እንደ ገባሁ እረሳዋለሁ። በአንድ ጥፊ ነው ቱ እኛ ቤት ኑሮም ከባድ ስለሆነ እረሳዋለሁ። ፈተና ተፈተነ። የምንማረው መቶ አስራ ስድስት ልጆች ነው አንድ ክላስ አሏች ማየትም መቶ አስራ ስድስት መቶ አስራ ሰባት መቶ አስራ ስድስት ምናምን የምንማረው አንድ ክላስ ላይ አንድ የተጨበጨበልኝ ጊዜ ነው ከመቶ አስራ ስድስት ልጅ መቶ ካስተማሩ ጭምር ማ አስተማሩ የለው የመጨረሻ እኛ ክላስ ስትማር እግዚአብሔር መጽሐፍ አልረከብባትም። የመንግስት ትምህርት ቤት ስትማር መጽሐፍ ይሰጣል። አስር መጽሐፍ ይሰጣል። ግልጽ ነው እየነገርኩህ፣ ግልጽ ነው። አስር መጽሐፍ ይሰጣል። እኔ መጽሐፍ ነው አልነግርሽም

ለልጆቻቸው ሰፖርት አድርጓቸው ምናምን ብሎ በቃ ስብሰባ ከዛ ማዘር አጥፋይም ቤተገባ ተጀመረ። ሚኒስትሪ ስድስት ማጥቆር እንዲህ በእርሳት የምታጠቁረው እዚህ ክቡ ላይ ታጠቁራለህ። እንደዚህ እንደዚህ አንዱን ብቻ እየተከተልኩት በአምስት ደቂቃ ስልሳ ጠቅ ጨርሻለሁ። ከዛ አስተማሩ ጨረስ ተብሎ ተጨበጨበልኝ ወጣሁ። ከዛ ከሳምንት ነው ከአስራ ምናምን ቀን በኋላ ማን እንትኖች ጠሩኝ፣ ዳይሬክተሮቹ አስተማሩ ጠራኝ። በጣም ኮርተረብኝ አላት አንተ አውቀን ትምህርት ቤት የምትቀልደው እና በጣም ቤተሰብን

ወላጅ ዘምት ደማቸው ወሳኝ ነው። ፋዘር ተደወለ። ልጅ ፖርቶበታል። እስከዛ ለካ እኛ ሲያሳብድ ነው አቆ ነው እንደዚህ አንደኛው አንደኛው ማዘርን ስድስት ኪሎ ስድስት ኪሎ ቅቤ አላት ሁለት ኪሎ ሰርገኛ ቅቤ አድርገሽ ጭኮ ስሪ ምናምን በጉራጌ ባንክ እኮም ቅቤ እንግዳ ምናምን ተጠራ፣ ዘመር ከገጠር መጡ ምናምን፣ ሁለት በግ ተገዛ፣ ሁለት በግ ተገዛ። በአስር ሜትር ገመድ ታሰረ። ቅያስ እንዲዞር ማለት መቀኛ እና በግ ይታሰራል። አስር ሜትር ነው። በየሄዱ ይጮህ በዛ ሰዓት መቀኛ ይጮሃል፣ ይጮሃል፣ ይጮሃል።

አዳራሽ ደህና እግዚአብሔር መስገን መምህር የሚለው እዚ፣ ደህና እግዚአብሔር መስገን መምህር የዜግነት ክብር ብሎ ይባላል ነበርኩ ምን ነ ከዛ አሁን ምንጠራቸው ከሴክሽን አንደኛ የወጡት ስምንት ያክፍል ለምን ጠቂቃ ስምንት በታች ነው። ስምንት ጨበጨበላቸዋል። ፋዘር እዚህ እየዳበሰ ሰባት ያክፍል ስድስት ያክፍል ደረሰ። ቅድም ላይፍ ስንገብ የነገርኩህን ሳይንስ አስተማሪ

ሹዋ ሲያርግ ነክስ ብቻ ነው ግዴታ፣ ግዴቃው አየሁት ምናምን ኮላፕስ አድርጌያለሁ እኮ። ምን አድርገህ ነው ምን አድርገህ ነው ሰውዬ! እኔ አይደለም አንደኛው፣ ጦት ሌላስ? በስም በመመሳሰል ነው እኔ አይያ ነኝ። ትምህርት ፈተና አይደለም አንተንዶ ማተፈተልት ሉ ግን በመመሳሰል ነው የገባሁት። አየህ ስም ተመሳስሎ ፋዘር ምናምን ፋዘር ልነግርማ እኔ ውድቅ ያለው እንዴት ያሆናል? ውድቅ ያለ ሰውዬው በደስታ የመታኝ ግራ ገቡታል። ብቻ ጠዋት ነው በውረድ ቀበል ተነሳሁ። ሽምግልና ሽማግሌዎች መጥተዋል ምናምን ፋዘር ዱለውን ይዞ ጭራውን እንዲህ እንዲያደርግ

በዛ ነገር የበላሁት ምንድን ነው? ቆዶውን ብቻ ሰማንያ ብር ነው የሸንኩት። እንደገባሁ በጉንደት አደረገ። ቆዶውን ነው የበላሁት፣ ሰማንያ ብር። አጋሳው ላለው ፋዘር ግን ያልመታኝ ቦታ አልነበረ። አሁን ቂጥ ማሾፍ ይደብራል ብዬሽ እንጂ ማዘር

እንትን ታውቀዋለህ፣ ምናምን ቻፓ ላይ እንደ ጥቅስ ስቲከር ይዘህ ነው እንደምትዞር ይሉሃል። እያወራሁ ያሳለፍኩት ነው። ደህንነት ብለውልህ ገብቶኛል። የበጎቼን ባህሪው ነው የማውቀው እኔ። እግዚአብሔር ይመስገን፣ ጌታ ተገለጠልኝ፣ ጌታ አገኘሁ። አሁን ደግሞ በዳስ ቃል ነው፣ በዳስ ቃል እንደቆቀም ታዲያ፣ በዱሎ ብዛት እኮ ምናምን ነገር ያብጥ ነበር። አድርጊ ሱሪው በኋላ ይበሳ ነበር። ኦ ኦ ነበር። መጽሐፍ ነው፣ ጎግል ነው አንተ። እኔ ያንሸትኩት መጽሐፍ የለም። ስንት እኮ አያር ሰው እኮ አያር፣ መጽሐፍ የለም አለ በቃ ብሎ እኮ እኔ፣ መንግስት መቶ ነበር ምን መቶ ተማሪ በአንድ ወንበር ላይ እኮ፣ አንድ ወንበር ላይ